ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አማናችሁ? ዛሬም እንደተለመደው አንድ አሪፍ በሆነ የኦንላይን ስራ ተመልሰን ተገናኝተናል። በዛሬው ቪዲዮችን የምናየው አንድ አሪፍ እና ለየት ያለ ኤክስቼንጅ አለ። ይህን ኤክስቼንጅ አብረን ሪቪው እናደርጋለን። ኤክስቼንጅ ስንል ምንድን ነው? እንደ ሌሎቹ እንደ ማንኛውም ኤክስቼንጅ እንደ ባይንት ባይናንስ ብዙዎቻችሁ ታውቋቸዋላችሁ፣ እነሱን ብዬ አስባለሁ። ስለዚህ እነሱ ላይ የምናደርጋቸውን ነገሮችን ወደ እዚህ ዌብሳይት ወይም ደግሞ ወደዚህ ኤክስቼንጅ ደግሞ አመጠን እዚሁ ላይም በተመሳሳይ ማድረግ እንችላለን ይሄ ነገር ግን ለየት የሚያደረገው ምንድን ነው ብዙ ዶላርዶችን ይዞ ነው የመጣው ይሄም ደግሞ ከ10 ዶላር እስከ 100 ዶላር ኩፖን ድረስ የሚያስገኘን አሪፍ የሆነ ኤክስቼንጅ ነው ማለት ነው እዚህ ኤክስቼንጅ ላይ እንደ ማንኛውም እንደ ሌሎች ኤክስቼንጆች ኮፒ ትሬድ ማድረግ ችላላችሁ ስፖት ትሬድ ማድረግ ችላላችሁ እንዲሁም ፊውቸር ትሬድ ማድረግ ችላላችሁ ስለዚህ ይህን ነገር ፉል ፕሮሰስ በዛሬ ቪዲዮ የማሳያችሁ ይሆናል ማለት ነው ጋይስ ለቻናላችን አዲስ ከሆናችሁና እንዲሁም ይህን ቪዲዮ ለመጀመሪያ ጊዜ እያያችሁ ከሆነ ይህን የዩቱዩብ ቻናል ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ይህን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወሬ ያላብዛባችሁ ወደ ቪዲዮ እንገባለን። የኮመንት የመጀመሪያው ሴክሽን ላይ አስቀምጬላቸዋለሁ የዚህን ዌብሳይት ሊንክ ወይም ደግሞ የዚህን ኤክስቼንጅ ሊንክ ማለት ነው። ሶ በዌብሳይትም አለበለዚያም ደግሞ በአፕሊኬሽን መጠቀም እንችላለን። ስለዚህ ሞር ቀለል እንዲላችሁ እናንተም በደንብ ክሊር ነው እንዲገባችሁ በአፕሊኬሽን ነው የምንጠቀመው ማለት ነው። በአፕሊኬሽኑ ለመጠቀም ምንድነው የምናደርገው? እዚህ ጋር የምታያት ዳውንሎድ የምትላለች ማለት ነው። እኔ ፖስት ያረኳትን ሊንክ ስነኩ ወደዚህ ነው የሚያመጣችሁ። ስለዚህ ጋ ዳውንሎድ የምትለውን አንድ ጊዜ እነካለን ሰው ከዛም በኋላ ወደዚህ ቀጥታ ወደ ፕሌስቶር ሪዳይሬክት ያደርጋቸዋል። ፕሌስቶር ላይ ከመጣችሁ በኋላ እንደዚህ ነው ዊክስ ትሬድ ወይም ደግሞ ዊክስ ትሬድ ይላል ማለት ነው። ዊክስ ወደ ፕሌስቶር ቀጥታ ሪዳይሬክት ያደርጋቸዋል። ሪዳይሬክት ካደረጋችሁ በኋላ እዚህ ጋር ያመጣላችኋል ማለት ነው። ስለዚህ ዊክስ ትሬድ ቢትኮይን ኤንድ ክሪፕቶ ምናምን የሚል ነገር ይመጣላቸዋል። ሰው ለእኔ ኦፕን ነው የሚለኝ ለእናንተ ግን ኢንስታል ላችኋል፣ ስለዚህ ኢንስታል ታረጉትና ኦልሬዲ ኢንስታል አድርጋችሁ ከጨረሳችሁት በኋላ ኦፕን የምትል ትመጣለች። ኦፕን ታደርጋላችሁ ማለት ነው። እዚህ ጋር የዚህኙ አፕሊኬሽን ሬቲንግ ማየት ትችላላችሁ። ፎር ፖይንት ፎር ነው። እንዲሁም ደግሞ የተሰጡ ኮመንቶችንም እዚህ ጋር ቼክ ማድረግ ትችላላችሁ ማለት ነው። ሶ አሁን ኦፕን ብዬው እገባለሁ ማለት ነው። ኦፕን ብዬ ስገባ እንግዲህ እንደምታዩት እዚህ ጋር ወደ ሬጅስተር ወደሚያደርግበት ፔጅ ይወስደኛል ማለት ነው። እዚህ ጋር ኢሜላችንን ማስገባት ይኖርብናል ሰ ስለዚህ ኢሜላችሁን እዚህ ጋር ትጽፉለታላችሁ ማለት ነው ኢሜላችሁን ጽፉለትና እዚህ ጋር ኔክስት ስትሉት ቀጥታ ወደዚህ ካብቻ ያመጣቸዋል። ስለዚህ ካብቻው ይለያያል። እኔ ያው ለምሳሌ ቲሸርት ነው ያለኝ፣ ሶስት ቲሸርት የሚመስሉትን እዚህ ጋር ሰሌክት አደረግለታለሁ። ቀጥታ እንደምታዩት ማለፍ ች ያለው ካብቻው ማለት ነው። ኔክስት ስቴፕ የሚሆነው ምንድን ነው? እዚህ ጋር በጻፋችሁለት ኢሜይል ውስጥ የራሳቸው የሆነ ቬሪፊኬሽን ኮድ ይላካል። ያንም ቬሪፊኬሽን ኮድ እዚህ ጋር አምጥተን እንሞላለን ማለት ነው። እንደምታዩት እንግዲህ ዊክስ በተባለ ዌብሳይት ተልኮልን ማለት ነው። እንደምታው ቬሪፊኬሽን ኮዳችን ሶ፣ ይሄን ቬሪፊኬሽን ኮድ ኮፒ እናደርጋለን። አለ ደግሞ መጻፍ እንችላለን። ሶ 209 ብለን እንጽፋለን ማለት ነው። እዚጋ ሶ ብለን ኮፒ ማረግ ምን እንችላለን። ሶ ብለን እንጽፍላቸዋለን እዚጋ፣ ኮንፊርም እናረጋለን። በሚገባ ኮንፊርም አድርገናል ማለት ነው። ሶ እዚጋ ደግሞ ክሬት ዮር ፓስወርድ ነው የሚለን ስለዚህ ፓስወርዳችን ክሬት እናረጋለን ማለት ነው። ፓስወርድ ክሬድ ካደረግን በኋላ ኔክስት የምትለዋን እነካና ኔክስት ስቴፕ ላይ እናልፋለን ማለት ነው። ሰው እንግዲህ ፓስወርድ ክሬድ ካደረግንላቸው በኋላ እንደምታዩት ያመጣልናል ማለት ነው። በሚገባ ወደ አፕሊኬሽኑ ሳይን አፕ አድርገናል። እንደምታዩት የአፕሊኬሽኑ ሆምፔጅ ይህንን ይመስላል። እንደነገርኳችሁ የራሳቸው የሆነ ኤክስቼንጅ ነው ብያቸዋለሁ እንደ ባይናንስ። ሰው ባይናንስም ለመጀመሪያ ጊዜ ሪጅስተር ስታደረጉ እንደዚህ ነው የሚያመጣላችሁ። ስለዚህ ኬዋይሲዩ ምንም ምንም ነገር አያስቸግራችሁም። ይሄ ዌብሳይት እዚህ ጋር መጣና፣ ምን እናደርጋለን? የምናያቸው የተለያዩ ኦፕሽኖች አሉ ማለት ነው። እዚጋ ሰላሳ ሺህ ዶላር ድረስ የምናገኝባቸው ሪዋርድ እርን የምናደርግባቸው በተኖች አሉ ማለት ነው። ስለዚህ ከእነዚህ በተኖች የመጀመሪያው ሪዋርድ የሚለው ነው። ሶ ሪዋርድ የምትለዋን እነካለን። ሪዋርድ የምትለዋን ከነካም በኋላ እዚጋ ብዙ አይነት ዴይሊ ቼክ የምናደርጋቸው ዴይሊ ቼኪኖች አሉ ማለት ነው። እንዲሁም ደግሞ እኛ ቀጥታ ወደ የተው የምንሄደው እዚጋ ኒው ዩዘር ይላል። አዲስ ተመዝጋቢ ስለሆነ ኒው ዩዘር ወደምትለዋ ሂደን ኒው ዩዘር ሪዋርድ እንወስዳለን ማለት ነው። ያንን ለመውሰድ ምን እናደርጋለን? ኒው ዩዘር የምትሏ እንነካለን። እሱን ከነካም በኋላ እዚህ ጋ እንደምታዩት ከአስር እስከ መቶ ዶላር ድረስ የሚሰጠን ኩፖን አለ። ይሄንን ኩፖን መጠቀም እንችላለን። እንዲሁም 20 ዶላር 500 ዶላር እያለ ይለያያል ቫሊዩ። ስለዚህ ቪው እንለዋለን። ከአስር እስከ መቶ ኩፖን የሚለውም ማለት ነው ሰው እሱን ከነካም በኋላ እንደምታዩት እንደዚህ ያመጣልናል። ወደ ላይ ከፍ እናደርግና ኦሬዲ ኢሜላችን ሊንክ አድርጎታል። ሶ እኛ ፎን ነምበር ነው ሊንክ የምናደረገው። ሶ ሊንክ ፎን ነምበር ብለን እዚህ ጋር ስልክ ቁጥራችን ላይ ኢትዮጵያ ብለን ሰርች እናረጋለን ማለት ነው። ሶ ወይም ደግሞ ኢትዮጵያ ብለን ስልክ ቁጥራችንን እናመጣለን። ፕላስ 251 ማለት ነው። ሶ ናይን ብለን ስልክ ቁጥራችንን እናስገባለን ማለት ነው። ሶ ስልክ ቁጥራችንን ካስገባን በኋላ ሴንድ እንለዋለን ከስር። ሶ ፕሊስ ወይት ይላል ማለት ነው። ኮድ ይላክልናል። ያንን ኮድ እዚህ ጋር አምጥተን አስገብተን ሰሚት እንለዋለን በሚገባ ማለት ነው። ስለዚህ ኮድ እስከሚላክልን የተወሰነ ሰከንድ እንጠብቀዋለን። ኮድ ከተላከልን በኋላ እንደምታያወት አሁን ለእኔ በዋትሳፕ ኮድ ተልኮልኛል ማለት ነው። ይሄ ኮድ ስንት ነው? ሰባ አምስት ስምንት ሰው እዚጋ ታይፕ እናደረጓለን ማለትነው ብለን ሶ ሰብሚት እንለዋለን ማለት ነው። በቀላሉ ሰው ሰብሚት ስንለው እንደምታያዩት ወደ ኢሜላችንም ይላካል ቬሪፊኬሽን ኮድ። ያንን ቬሪፊኬሽን ኮድም አምጠን እዚጋ ኢሜላችን ላይ ተላከልንን ቼክ እናደርጋለን። እንደምታዩት ዚጋ ጋር ቬሪፊኬሽን ኮድ ተልኮልና ለይን ቬሪፊኬሽን ወስደን እዛ ላይ እንጽፋለን ማለት ነው። ስለዚህ ካስገባን በኋላ እዚህ ጋር ኮንፊርም የምትለው አነግተን ኮንፊርም እናደርጋለን። እንደምታዩት በሚገባ ጨርሰናል ማለት ነው። ይህንን ኩፖን ፓርቲሲፔት አድርገናል። ሶ ከአስር እስከ 100 ኩፖን ይደርሰናል ማለት ነው። የሲዲቲ አር የምናደርግበት ኩፖን ይደርሰናል ማለት ነው። በቀላሉ ስለዚህ ዚጋም የተለያዩ አሉ ማለት ነው። የምናገኛቸው ፊውቸሮች አሉ። እነዚህንም መጠቀም እንችላለን። በቀላሉ ብዙ ገንዘቦችን መስራት እንችላለን። ሶ ስለዚህ እንዴት ነው መጀመሪያ የምንሰራው ካልን፣ ሶ መጀመሪያ ለመስራት ወይም ደግሞ ፊውቸር ትሬድ ለማድረግ እንዲሁም ስፖርት ትሬድ ለማድረግ እንዲሁም ኮፒ ትሬድ ለማድረግ እራሱ መጀመሪያ ዲፖዚት ማድረግ ይኖርብናል። ሶ ዲፖዚት የምናደርገው ሰም አማውንት በጣም ትንሽ አማውንት ነው። ለምሳሌ ከአንድ ዶላር ጀምሮ ዲፖዚት ማድረግ እንችላለን። ሶ ሚኒመም ዲፖዚቱ አንድ ዶላር ስለሆነ ማለት ነው። ስለዚህ ዲፖዚት ከማድረጋችን በፊት ሌሎች እዚህ ጋር የምታዩቸው ክሪፕቶዎች አሉ። ወይም ደግሞ እነዚህ ፊውቸር ትሬድ የምናደርጋቸው ናቸው ከእነዚህ ውስጥ መርጠን ትሬድ ማድረግ እንችላለን። እዚህ ጋም ደብሉ ኤክስቲ የሚባል የራሳቸውን ወይም ደግሞ የዚህ ኤክስቼንጅ የራሱ የሆነ ክሪፕቶም አለ ማለት ነው። ስለዚህ ይህንንም ከፈለግን ትሬድ ማድረግ እንችላለን። ግን ይህን ትሬድ ለማድረግ መጀመሪያ ምን ማድረግ ይኖርብናል? ሪቻርጅ ወይም ዲፖዚት ማድረግ ይኖርብናል። ምን የምናደረግበትን ፊውቸር ትሬድ የምናደረግበትን ወይም ስፖርት ትሬድ የምናረግበትን ሪቻርጅ ማድረግ ወይም ዲፖዚት ማድረግ ይኖርብናል። ዲፖዚት ለማድረግ እዚጋ ዲፖዚት የምትላለች ማለት ነው። ሰዎች ዲፖዚት የምትለዋን አንድ ጊዜ እነካለን። ዲፖዚት የምትለዋን ከነካም በኋላ ዲፖዚት የምናደረገውን ክሪፕቶ ያመጣልናል። ዩኤስዲቲ ነው ዲፖዚት ማድረግ የምፈልገው ዩኤስዲቲ የምትለዋን እነካለው። ዘንድ ዊዝድሮዋል ኔትወርኩን ይምረጥ ይለኛል፣ ማለት ዲፖዚት የማደርግበትን ኔትወርክ። ስለዚህ እኔ ቢፒ ቲዌኒ ነው የምመርጠው ቢፒ ቲዌኒ የምትለዋን እነካለው። ከዛም በኋላ አድሬስ እንደምታዩት ይሰጠኛል። ሌን አድሬስ ኮፒ አድርጌ ወደ ማንኛውም ኤክስቼንጅ ወይም ወደ ማንኛውም ዋሌት በመሄድ ወደዚህ ዌብሳይት ዲፖዚት አረጋለሁ። እንዳያችሁት ሚኒመም ዲፖዚት አንድ ዶላር ነው። እኔ ግን ጀስት ለእናንተ ለማሳየት ያክል አምስት ዶላር ዲፖዚት አድርጌ ፊውቸር ትሬድ እያረኩ ማሳያችሁ ይሆናል ማለት ነው ጋይዝ። አሁን ወደ ኤክስቼንጅ ውጄ ወደዚህ ፕላትፎርም ዲፖዚት አድርጌ ልመለስ። እንግዲህ እንደምታዩት ወደዚህ አፕሊኬሽን አምስት ዩኤስዲቲ ዲፖዚት አድርጌ አለው። እዚጋም ዲፖዚት ያረኩበትን ማየት ትችላላችሁ ማለት ነው። ዲፖዚቱ አካውንት ይላል ስለዚህ ዲፖዚት አድርጌ አለው በሚገባ ወደዚህ አፕሊኬሽን ማለት ነው። ስለዚህ እዚ ጋ ምን ላይ ነው ያለው ስፖት ላይ ነው ያለው እዚጋ እንደምታዩት ስፖት ላይ ነው ያለው ስለዚህ እኛ ምንድነው የምናደረገው ፊውቸር ነው ትሬድ የምናደረገው ስለዚህ እዚ ጋ ስፖት ላይ ያለውን ቀጥታ ወዴት መላክ ይኖርብናል ብናል ወደ ፊውቸር መላክ ይኖርብናል ወደ ፊውቸር ለመላክ ምን እናረጋለን እዚጋ ጋ እንደምታዩት ትራንስፈር የሚላለ ስለዚህ እቺ ትራንስፈር የምትለዋል እነካትና ከስፖት አካውንት ወደ ፊውቸር አካውንት ትራንስፈር እናረጋለን ምንድነው ትራንስፈር የምናደረገው ኦል የሚለውን ማለት ነው ኦል የሚለውን ትራንስፈር እናደረገዋለን ማለትም አምስት ዩሲልቲውን ዘን እዚጋ ኮንፊርም እናደረገዋለን ከዛም በኋላ እንደምታዩት ፈንድስ ትራንስፈር ሰክሰስፉሊ ብሎኛል። በሚገባ ከስፖርት አካውንታችን ወደ ፊውቸር ትራንስፈር አድርገናል ማለት ነው። ስለዚህ እዚህ ላይ እንዴት ነው ፊውቸር ትሬድ የምናደርገው ካለን እዚህ ጋር እንመጣለን። ፊውቸር የሚላለ አሉ ሰው ፊውቸር የሚለውን እነካና መጀመሪያ ምን መምረጥ ይኖርብናል? ፊውቸር ትሬድ የምናደርግበትን ፔር መምረጥ ይኖርብናል። ቢሲ ሲዲቲም አለ እዚጋ። መጀመሪያ አርቱ ፌቨራይት የምትላለች እሷን እነካና ወደ ፌቨራይት እናስገባለን እንዲሁም ደግሞ ሌሎች ፊውቸሮችን እዚህ ጋር ማግኘት እንችላለን። ሰርችን ማድረግ እንችላለን ከፈለግን ማለት ነው። ስለዚህ ለምሳሌ እኔ ከፌቨራይት ውስጥ ለምሳሌ ቢትሲሲዲቲ ወይም ደግሞ የቢትኮይንን ከፈለግኩኝ ትሬድ ማድረግ ሶ፣ ስለዚህ ቢትሲሲዲቲ የምትለዋ ውስጥ እመጣና እንደምታዩት ይሄንን ይመስላል ኦቨርኦል፣ በአጠቃላይ ስለዚህ፣ ኦፕን ሎንግ ኦፕን ሾርት የሚል ነገር አለ። ይሄ ማለት ምንድን ነው? እዚሁ በማርኬት ኤክስኪዩት ለማድረግ ወይም ደግሞ ማርኬት ላይ ኤክስኪዩሽን ለመፍጠር ብቻ እዚህ ጋ አሁን ከረንትሊ ባለው ማለት ነው። ስለዚህ ወይም ደግሞ እዚጋ ማርኬት ኦርደር የምትለው ነግተን ደግሞ ምን ማድረግ እንችላለን? ሊሚት እንዲሁም ደግሞ ማርኬት ኦርደር አለ። ሊሚት እና ትሬገር የሚል አለ ማለት ነው። ስለዚህ ሊሚት ማለት ምንድነው? እዚህ ፕራይስ ላይ ሲደርስ ፕራይሱን ግዛ ወይም እዚህ ፕራይስ ላይ ሲደርስ ፕራይሱን ሽጥ ብለን የምናስቀምጥበት የሊሚት አይነት ነው ማለት ነው። ወይም የኦርደር ታይፕ ነው። ስለዚህ እኛ ቀጥታ ምንድነው የምናደርገው ማርኬት ኦርደር ነው። ማርኬት ኦርደር የምትለው ነግተን እዚህ ጋር ፉል እናደረግና ይሄኛውን አማውንት የሚለው ላይ ማለት ነው። ፉል መቶ ፐርሰንት አድርገን ሎንግ ወይም ሾርት መግባት እንችላለን ማለት ነው። ሶ ያተረፍነውንም እዚህ ጋር ያሳየናል። ስለዚህ አሁን ወደ ቻርቱ እንሄዳለን ማለት ነው። ሶ ወደ ቻርቱ ለመሄድ እዚህ ጋር የቻርት ምልክት አለች። ሶ እችን የቻርት ምልክት ነክተን ቢትኮይን አሁን ላይ ያለበትን ካየን በኋላ ባይ ወይስ ሴል እንላለን የሚለውን ወይም ደግሞ ሎንግ ወይስ ሾርት ነው የምንገባው የሚለውንም እዚህ ጋር እናያለን። አሁን ለምሳሌ እኔ ሎንግ ከሆነ የፈለግኩት ኦፕን ሎንግ እምትላለች ኦፕን ሎንግ የምትለዋን እነካለው ዘንድ ኦፕን ሎንግ የምትለዋን ከነካ በኋላ እዚ ጋር ሪመምበር የምትላለች ሶስሷን ኮንፊርም ብዬ ኮንፊርም አረጋለሁ። በሚገባ እንደምታያወት ሎንግ ቢትኮይን ላይ ሎንግ ይዣለው ማለት ነው። ይህም ማለት ፊውቸር ትሬድ እያረኩ ነው። ቢትኮይንን እዚ ጋር ማየት ይችላላችሁ። ምን ያክል ፐርሰንት አተረፍኩኝ ምን ያክል ዩኤስዲቲ ነው ራን እያደረገ ያለው ኦን ፕሮፊት የሚለውንም እዚህ ጋር ማየት ይችላላችሁ። ቀጥታ ወደ ፕሮፊት ነው ሄደው። ስለዚህ በዚህ መንገድም ፊውቸር ትሬድ ማድረግ እንችላለን ማለት ነው። በዚህ መንገድ ፊውቸር ትሬድ ካደረግን ሌላው ምንድ ነው፣ እዚህ ጋር ትሬድ ወደ ምትለዋ እንመጣለን። ትሬድ የምትለዋ እስከመጣን በኋላ ስፖት ትሬድ ማድረግ እንችላለን ወይም ደግሞ ኮፒ ትሬድ ማድረግ እንችላለን። ስለዚህ እዚ ጋር ኮፒ ትሬድ የምትላለች እቺ ኮፒ ትሬድ የምትለዋን አንድ ጊዜ እነካለን ማለት ነው። ኮፒ ትሬድ የምትለዋን ከነካን በኋላ እዚጋ እንደምታዩት ብዙ አይነት ኦፕሽኖች ይመጡልናል። ማይ ኮፒ ትሬድ እንዲሁም ደግሞ ቢካም ትሬደር ምናምን የሚሉ ነገሮች አሉ። ስለዚህ እነዚህን ኮፒ የምትለዋቸው የሚሉትን በተኖች እየነካን የእነሱን ትሬድ ኮፒ ማድረግ እንችላለን። በዛም ፕሮፊት ሜክ ማድረግ እንችላለን በቀላሉ ማለት ነው። ስለዚህ በዚህ መንገድ መስራት እንችላለን። ሌላው ማርኬት ነው። ማርኬት የሚለውን መጠን ማርኬቱ አሁን ላይ ያለበትን ስትሪንግዝ ላይ ነው ወይስ ዊክነስ ላይ ነው ያለውን የሚለውንም እዚህ ጋር በደንብ ቼክ ማድረግ እንችላለን ማለት ነው። ሌላው ምንድነው አሴት ነው። አሴት ወደ የምትለው ከመጣን በኋላ እዚጋ ቀጥታ ባላንሳችንን ነው የምናየው። ምን ያክል ላይ ፕሮፊት ላይን ወይስ ምን ያክል ልዙ ላይን የሚለውንም እዚጋ በአጠቃላይ ቼክ ማድረግ እንችላለን። ኦቨርዋል የሆነ ነገር ማለት ነው። ስለዚህ እዚጋም ሂስትሪ አለ። ሂስትሪያቸውን በደንብ ቼክ ማድረግ እንችላለን። እኛ የገባናቸውን ኤግዚት ያደረግናቸውን ኦፕን ያደረግናቸውን ትሬዶች እንዳለ እዚጋ ማየት እንችላለን። ሂስትሪያቸውን ማለት ነው። ሶ አሁን እንዴት ነው ዊዝድሮ የምናደርገው? በዚህ መንገድ የሰራ ነውን ካልን፣ ሶ ዊዝድሮ ለማድረግ ቀጥታ ወዴት ነው የምንሄደው? እዚህ ኦቨርቪው ወደሚለው ውስጥ እንመጣለን ማለት ነው። ኦቨርቪው ላይ ከመጣን በኋላ እዚጋ ጋር ምን ምትላለች? ዊዝድሮ ምትል በተናለች። ስለዚህ ዊዝድሮ ምትሏን በተነካለው። ዊዝድሮው ምትሏን በተን ከነካ በኋላ ዚጋ የማስገባቸው ነገሮች አሉ። የመጀመሪያ ዋሌታ ሬስ እዚህ ጋር አስገባለሁ። ዘን ቲሪሲ ወይም ደግሞ ሌላም መቀየር እንችላለን። እዚህ ነክተን ነግተን ቲሪሲ ወይም በሌላም መጠቀም እንችላለን ማለት ነው። እዚህ መርጠን ከዛም በኋላ ዘን ካደረግን በኋላ ዚጋ ጋር ምነው ምትላለች? እሷን ነግተን ሰብሚት አድርገን ዊዝድሮ ማድረግ እንችላለን በቀላሉ ማለት ነው። ሰው ስለዚህ በዚህ መንገድ ነው የምንሰራው ማለት ነው ጋይስ። የዛሬው ቪዲዮ ይሄንን ይመስል ነበር እንደ እንደወደዳችሁት አልጠራጠርም። እንዲሁም ደግሞ ምንድን ነው እዚጋ ሪፈራል ነው፣ ሪፈራል የሚለውን ነግተንም ጓደኞቻችሁን ሼር እያደረግንም በደንብ መስራት እንችላለን፣ አሪፍ ሪዋርዶችን ሜክ ማድረግ እንችላለን ማለት ነው ጋይስ። ሰው ስለዚህ የዛሬው ቪዲዮ ይሄንን ይመስላል፣ እንደ ወደዳችሁት አልጠራጠርም። ቪዲዮ ከተመቻችሁ ሜክ ሹር ላይክ ማድረጋችሁን። በሌላ አሪፍና ምርጥ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዙ ይበልልኝ። ፒስ አውት